ሰላም እንዴት ናቸው? አፎርደብል በሆነ ፕራይስ አሪፍ ሎኬሽን ላይ አፓርትሜንት ቤትና ሱቅ መግዛት ለምትፈልጉ ሰዎች በጣም አሪፍ መረጃ ይዤላችሁ መጥቻለሁ። ስለ ሞር ሪል ስቴት አንዳንድ መረጃ ይነግራችኋለሁ። እንዲሁም ከየትኛውም ሪል ስቴት ቤትና ሱቅ ከመግዛታችሁ በፊት ማወቅ ያለባችሁን ነገሮችንም ይነግራችኋለሁ። እስከ ቪዲዮ መጨረሻ ተከታተሉኝ። እንዲሁም ቻናሉን ሰብስክራይብ ማድረጋችሁን እንዳትረሱ። እንግዲህ ድርጅታችን ሞን ሪል ስቴት አየር ጤና አደባባይ ስምንት ሺ ካሬ ላይ ያረፈ ሰፊ ኮምፓውንድ ግቢ እየገነባ ይገኛል። ከየትኛውም ሪልስቴት ቤት ወይ ደግሞ እሱ ከመግዛታችሁ በፊት ማወቅ ወይ ደግሞ ማየት ያለባችሁ አንዱ ነገር ሎኬሽን ነው። እንግዲህ ሎኬሽናችን አየር ጤና አደባባይ ከአየር ጤና ወደ ለም ባንክና ወደ ቤትል በሚወስድ መንገድ ከታክሲ ተርሚናሉ አንድ 30 ሜትር ከፍ ብሎ አስፋልት ዳር ይገኛል። ከአየር ጤና ተነስታችሁ ወደ መርካቶ ወደ ለቡ ወደ ቦሌ ወደ ሜክሲኮ ወደ የትኛውም ሰፈር ለመሄድ በጣም ምቹ የሆነ ሰፈር ነው። ሁለተኛው ደግሞ ፕራይሱ ወይም ዋጋው ነው። ዋጋችን በካሬ 69,500 በ10 ፐርሰንት ወይ ደግሞ በ8 ፐርሰንት ቅድመ ክፍያ እንዲሁም እስከ 10 ዓመት የምትከፍሉት ከወለድ ነፃ የሆነ የባንክ ብድር አመቻችተናል። ከሌሎች ሪልስቴት አንጻር ስታይ በካሬ 69,500 ብር ማለት በጣም ሪካሽ በጣም አፎርደብል የሆነ ፕራይስ ነው ማለት ነው። አንዳንድ ሪል ስቴቶች በካሬ 90 ሺ በካሬ መቶ ሺ በካሬ ከመቶ ሺ በላይ የሸጡ ይገኛሉ። የኛ ሪልስቴት ግን አፎርደብል በሆነ ፕራይስ በካሬ 69500 ብር በ8 ፐርሰንት ቅድመ ክፍያ ብቻ ነው። ለምሳሌ ባለ ሁለት መኝታ 97 ካሬውን ብትገዙ ሙሉ ክፍያ ራሱ ስድስት ሚሊዮን ነው። ቅድመ ክፍያው ወይ ደግሞ ስምንት ፐርሰንቱ አምስት መቶ አርባ ሺህ ብር ብቻ ነው። እውነት ለመናገር በዋጋው በጣም ሪካች ነው። አምስት መቶ አርባ ሺህ አሁን ከፍላችሁ ቤቱን እስክትረከቡ ቀሪ ሀምሳ ፐርሰንቱን ትከፍላላችሁ። ሀምሳ ፐርሰንቱን ግን ከወለድ ነፃ ቤቱን ከተረከባችሁ በኋላ እስከ አስር አመት ቤቱን እየኖራችሁበት ወይ ደግሞ ቤቱን አከራይታችሁ እስከ አስር ዓመት መክፈል ትችላላችሁ። በጣም አሪፍ ፕራይስ እንዲሁም የባንክ አማራጭ ያለው ስለሆነ ከፕራይስ አንጻርም ሳይታችን በጣም ተመራጭ የሆነ ፕራይስ ነው ማለት ነው። ሶስተኛ ላይ ማየት ያለባችሁ አካባቢው ላይ ያሉ መሰረተ ልማቶች ነው። እንግዲህ የእኛ ሳይት አየር ጤና አደባባይ ነው የሚገኘው። አካባቢው ላይ ትምህርት ቤቶች የአየር ጤና ትምህርት ቤት ሳይቱ ፊት ለፊት ነው የሚገኘው። የግል ትምህርት ቤቶችም ሳይቱ አካባቢ ያሉ፣ የሃይማኖት ተቋሞችም አካባቢው ላይ ይገኛሉ። ሌላ ደግሞ ማየት ያለባችሁ አሚኒቲዎቹ ነው። አሚኒቲ ማለት ቤቱን ስትገዙ ተጨማሪ የምታገኙ ሰርቪስ ማለት ነው። ለምሳሌ ፓርኪንግ፣ ስታንድ ባይ ጀኔሬተር፣ የከርሰ ምድር ውሃ፣ ሊፕቶቹ እና ሌሎች ሌሎች ሰርቪስ ማለት ነው። እኛ ጋር ቤት ስትገዙ መብራት ጠፋ፣ ውሃ ጠፋ ብላችሁ በፍጹም አትጨናነቁም። ስታንድ ባይ ጀኔሬተር ይገጠማል። ማብራት ስጠፋ አውቶማቲካሊ በራሱ ጀኔሬተሩ ይነሳል ማለት ነው። የከርሰ ምድር ውሃም ኦልሬዲ ወጥቷል። ሌላ ደግሞ አንድ ቤት ለገዛ ለሁሉም ሰው አሳ እንዲሆን አንዳንድ ፓርኪንግ ይሰጣል። በተጨማሪም ኮመን ፓርኪንግም አለን። ፋይናሊ ስለ ሞሪል ስቴት አንዳንድ መረጃ ልንገራችሁና ቪዲዮውን ልጨርስ። ሞሪል ስቴት እንግዲህ 8000 ካሬ ላይ ያረፈ ሰፊ ኮምፓውንድ ነው እየገነባ ያለ። ዋጋችን ቅድም እንዳልኳችሁ በካሬ 69500 ብር በ10 ፐርሰንት ወይ ደግሞ በ8 ፐርሰንት ቅድመ ክፍያ ብቻ ነው ከወለድ ነፃ የሆነ እስከ 10 ዓመት የምትከፍሉት የባንክ አማራጭም አመቻችተናል። ለምሳሌ ባለ ሁለት መኝታ ዘጠና ሰባት ካሬውን ብትገዙ ጠቅላላ ክፍያ በካሬ 69,500 ብር ሲሆን ጠቅላላ ክፍያ 6.7 ሚሊዮን ነው። ግን ከ8 ፐርሰንት በላይ ለሚከፍሉ ደንበኞች ደግሞ ቅናሽ እናደርጋለን። 25 ፐርሰንት ቅድመ ክፍያ ለሚከፍል ሰው 5 ፐርሰንት ቅናሽ እናደርጋለን። 50 ፐርሰንት ቅድመ ክፍያ ለሚከፍል ሰው ከ10 እስከ 15 ፐርሰንት ቅናሽ እናደርጋለን። መቶ ፐርሰንት ለሚከፍል ሰው እስከ 25 ፐርሰንት ቅናሽ እናደርጋለን ስለዚህ የቅናሹን እድል ስትጠቀሙ 6.7 ሚሊዮን የነበረ ቤት በ5 ሚሊዮን ብር ብቻ መግዛት ትችላላችሁ ማለት ነው የካሬ አማራጮች ደግሞ ባለ ሁለት መኝታ ከ97 ካሬ ጀምሮ እስከ መቶ አርባ ሰባት ካሬ ባለ ሶስት መኝታ ከመቶ አርባ ካሬ እስከ 194 ካሬ አለን ለበለጠ መረጃ እንዲሁም ሳይታችንን በአካል መጥታችሁ ለመጎብኘት እዚህ በምታስሉ ቁጥር ደውሉልን ሰላሙ ነው